ሰላም ሰላም ውድ ቤተሰቦቼ እኔ ምርጥ ፋሚሊ እንዴ ናችሁ? ዛሬ እንግዲህ በፍቅር ነው ነመጣት ደግሞ እኔታባት ነው ማረባት የኔ ፈንዲሻ ማለት ነው። እና ቡሪክና እንግዲህ ወር ተባብረው ሊያጨልሪዋት ማለት ነው። እንዴት እንዴት አድርጎ ነው ፍቅር ምርጫ ውስጥ የሚያስገባት የሚያስመርጣት ብዬ በቃ እነዚህ ልጆች በናበጋዝ ነው እንዲ ሊወጡ የፈለጉት የሸገር ንፋስ እየተዛባ ነው እንዴ? ምናምን እያልኩ እያሰብኩ ምናምን ነበረ። ና ያው እነ አበጋዝም ህን ጊዜ ሲያማርጥ ነበር። ምንድነው እንደዚህ ኩረጃ ነው እንዴ? ሳስ ፕራንክ ሆኖ ተገኘ። ከምር ግን ፉ አይችልም። ፕራንክ ማድረግም የሆነ ያው ፍዋል በደንብ በደንብ ነው ፕራንክ ማድረግ የሚችለው ነገር ግን በዚህ ማድረግ አልነበረባችሁም። ምክንያቱም ለምን እንደዚህ መረግ ፈለጋችሁ? እናም ገራሳችሁ እሷም ብላለች፣ ማንም አልመረጥም ትናንትና የመጣ ነው ሚሆ ትናንትና ስመጣው ዛሬ ስለሰጣ አይደለም እና አይነት ጋርማችሁኛ ደግሞ ታርቀው እንግዲህ ሲመጡ ሁለታቸው ወርቃ እርቃቸውን በውጪ ነው የሚያረጉት? እንዴ ፊት ለፊት አይደለም። እየተሳቃቱ እየተሳሳቁ ምናምን ድሮ ሙድ እየያዛቸው ብነው እንጂ አልተጣላቸው ፍቅር ለማሳቀያት ነው እናንተ። በቃ እሷ እንድትጨነቅ ምናምን እና በቃ ያው ትናንትና መዝናኛ ቦታ ይዟ ስለሄደ ስላዝናናት ቅናት ብጤ ውጭር አርጎበታል ፉዋድ እና ለዛ ነው ፎቶ ለቆ ነበረና የእውነቱን ፎቶ ተለቀቀ። እኔም ደግሞ ፎቶ አልለቀም በሚለው ነው እንግዲህ ለቀቁ። ወይ ወይ ወይ ጭናት መንበስ እና ፍቅሮቼ፣ ማሮቼ፣ የኛ ፈንዲሻ፣ የኛ ውጁ ውጁ ፍቅር ማለት ነው ፍቅር እና ላይክ ሄር ሰብስክራይብ እያደርጋቸው ብረታት ፍቅርዬ፣ ደግሞ ወለ ሁለት መቶ ሺቄ ጉዞ እነሆ። እዚህ ጋር ደግሞ በቃ ምግብ እየሰራውን መያየን፣ በደንብ እዩት ጋይስ። እንዴት አያችሁት? በጣም የሚያምር ምግብ። ኦ ማይ ጋድ